ሰላም ሰላም፣ ውድነ የተከበራችሁ የሰላም ቲቪ ተከታታዮች በኢትዮጵያ ውስጥ እንዲሁም ደግሞ በሀገር ውጭ በሰው ሀገር የምትኖሩ ቤተሰቦቼ እንኳን ደህና መጣችሁ። እንዴት ቆያችሁ? እንዴት ከረማችሁ? እኔ ያለው ደህና ነኝ። የዛሬ ቪዲዮ ደግሞ ዛሬ ቆሜ ነው ቪዲዮ ነው እናንተ ማደርሰው። እንግዲህ እስከ ዛሬ ቁጭ ብዬ ነበር። እንግዲህ ዛሬ እስኪ ለቤተሰቦቼ ቆሜ ላስተላልፍ ብዬ ዛሬ ቆሜ ነው ቪዲዮ የምሰራላችሁ ማለት ነው። የዛሬ ቪዲዮ በአንድ ንጉስ ላይ ያጠነጠነ ቪዲዮ ይሆናል እና ከዘመናት በፊት በአንድ ሀገር ላይ የሚገዛ አንድ ንጉስ ነበረ። ይሄ ንጉስ በጣም አስተዋይና በጣም ጥበበኛ ከመሆኑ የተነሳ በአገዛዙ የተመሰከረለት፣ ህዝቡ ሁሉ የሚወዱት ንጉስ ነበረ እና በጣም የተከበረ ንጉስ ነበረ። እና ይሄ ንጉስ አንድ ቀን ህዝቡን ለማስተማር ፈለገ እና የሆነ እቅድ ማቀድ እንዳለበት ተሰማው እና አንድ እቅድ አቀደ ማለት ነው። ይህ እቅድ ምንድን ነው? ወደ ቤተ መንግስቱ የሚወስደው መንገድ ላይ ዋናው መንገድ ላይ ማለት ነው፣ ትልቅ ድንጋይ እንዲያደርጉ ለአገልጋዮቹ ያዛቸዋል ማለት ነው። ከዛ በኋላ አንድ ከጸሐፊዎቹ መካከል ደግሞ አንድ ሰው የማይታይ ቦታ ወይም ከዛፎች መካከል ተደብቆ እዛ አካባቢ እዛ መንገድ ላይ ሰው ሲመጣ ለማለፍ ሲመጣ ይህንን ድንጋይ ሲያይ ምን ይላል እስቲ የህዝቡን ሪያክሽን ተደብቆ እንዲያይ አንዱን ፀሐፊ ያዘዋል ማለት ነው። ከዛ ልክ እንደታዘዙት አደረጉ። ልክ ትልቅ ድንጋይ አምጥተው እዛ መንገድ ላይ አስቀመጡ ማለት ነው። ልክ ቤተመንግስቱ መሄጃ ዋናው መንገድ ላይ መሀል ላይ ትልቁን ድንጋይ አምጥተው ያስቀምጡታል ማለት ነው። ፀሐፊውም እንደታዘዘው ተደብቆ የህዝቡን ሪያክሽን መመልከት ይጀምራል ማለት ነው። ከዛ በሀገሩ በጣም የተከበረ እና በጣም ዝነኛ ታዋቂ የሆነ አንድ ነጋዴ በዛ መንገድ ሊያልፍ ወደዛ ይመጣል ማለት ነው። ከዛ ሲመጣ ይሄ ነጋዴ ምን ይመለከታል? መንገድ ላይ የተቀመጠውን ያንን ትልቁን ድንጋይ ይመለከትና በጣም ይናደዳል፣ በጣም ይበሳጫል። ከዛ ማን ነው ይሄንን ድንጋይ በጣም በጩኸት ነው የሚያወራው። ማነው ነው ይሄንን ድንጋይ አምጥቶ ዝች ጋ ያስቀመጠው? ማን ነው ይህ መንገድ የሚዘጋው? በጣም እየጮኸ ምናምን ማውራት ጀመረ። ይሄ መንገድ የዘጋ ሰው፣ ይህን ድንጋይ አምጥቶ ዝች ጋ ያስቀመጠ ሰው መቀጣት አለበት፣ ትልቅ ቀጣት ያስፈልገዋል ምናምን እያለ በጣም እየጮኸ አወራና የሚሰማው ሲያጣ መንገድ ቀይሮ በሌላ መንገድ ይሄዳል ማለት ነው። ከዛ ይህ ነጋዴ መንገድ ቀይሮ ልክ አለፍ እንዳለ አሁንም ሌላ ደግሞ የቀን ስራ ሰርቶ የሚተዳደር አንድ የቀን ሰራተኛ አሁንም በዛ መንገድ ለማለፍ ይመጣል ማለት ነው። ከዛ ልክ ለማለፍ ሲመጣ መንገዱን ሲያየው ተዘግቷል። ትልቅ ድንጋይ ተመመቶ ተገድቦበታል። ከዛ ይሄ ሰው በቃ እድሌ ነው እያለ እሱም እድሉን እያማረረ ሌላ መንገድ ቀይሮ በሌላ መንገድ ይሄዳል ማለት ነው። ከዛ በሁለተኛው ቀን ሶስት ወጣቶች ይመጣሉ በዛ መንገድ ለማለፍ ሲመጡ መንገዱ ተዘግቷል። ከዛ ቆመው አዩ አዩ አዩ እና ማላገጥ ጀመሩ፣ ማለት ማፌዝ ጀመሩ። ይሄ የአገዛዙ ችግር ነው፣ ይሄ የንጉሱ ችግር ነው፣ መስተዳደሩ ችግር እንዳለበት የሚያመለክት ነው እያሉ እያፌዙ እያወሩ እነሱም መንገድ ቀይረው በሌላ መንገድ ይሄዳሉ ማለት ነው። ከዛ ልክ እነዚህ ወጣቶች መንገድ ቀይረው እንደሄዱ ትንሽ ቆይቶ ደግሞ አንድ ገበሬ ይመጣል። ገበሬው በዛ መንገድ ለማለፍ ሲመጣ ሲያይ ድንጋይ ተገድቧል መንገዱ ማለት ነው። ከዛ በጣም አዘነ። ይሄ ድንጋይ ማን ነው እዚህ ጋር አምጥቶ ሰው እንዲያደናቅፍ? ስንት ሰው አደናቅፎ ይጥላል አሁን ይህን ድንጋይ ምናምን እያለ በጣም ማዘን ጀመረ እና አሁን ይሄ ድንጋይ ብዙ ሰዎች በዚህ በኩል ስለሚያልፉ ስለሚመላለሱ፣ ይሄ ድንጋይ ከዚች ጋር ማንቀሳቀስ እዛ ማንሳት አለብኝ ምክንያቱም ብዙ ሰው ሊጎዳ ይችላል ብሎ ያንን ድንጋይ ከዛ ጋር ለማንቀሳቀስ መሞከር ጀመረ። ነገር ግን ድንጋይ በጣም ትልቅ ስለነበረ ሊያንቀሳቅሰው አልቻለም። ከዛ አንድ ሰው በዛ መንገድ ሲያልፍ ያገኝና ይጠረዋል። ከዛ ወንድም፣ ይሄ ድንጋይ ብዙ ሰዎችን ይጎዳል፣ ከዚች ጋር እናንቀሳቅስና ወደ ዳር እናድርገው ይለዋል። ከዛ ያ መንገደኛም እሺ ብሎ ፈቃደኛ ይሆንና የአንድን ድንጋይ ያነሱትና ወደ ዳር ያወጡታል ማለት ነው። ከዛ መንገድ ድንጋዩን ካነሱ በኋላ ያ መንገደኛ መንገዱን ይቀጥላል። ገበሬው ግን አሁንም መሄድ አልፈለገም። ምክንያቱም የቤተመንግስት መሄጃ መንገድ ነው። ከዛ ድንጋዩ እንትን ሲል የተራገፉ ቆሻሻዎች፣ የተለያዩ አቧራዎች፣ አፈሩና ምን ስላሉ ያንን ማጥራት ፈለገና እሱ ሲሄድ እኔ እንኳን ይህንን ማጥራት አለብኝ ብሎ ማጥራት ይጀምራል ማለት ነው። ከዛ አነሳ፣ ቆሻሻውን አነሳ፣ አፈሩን መጥረግ ጀመረ። ከዛ በጣም ብዙ ስለነበረ እየፋቀ እየፋቀ እየፋቀስ ሲደርስ ወደ መሀል አካባቢ ላይ የተቀበረ ሳጥን ያገኛል ማለት ነው። ከዛ በጣም ደንግጦ እንዲህ ይሄ ሳጥን ምንድን ነው ብሎ በጣም ግራ ተጋባ እና ከፍቶ ለማየት ፈለገ ማለት ነው። ከዛ ሳጥኑን ከፍቶ ሲያየው በጣም ብዙ የወርቅ ሳንቲሞች የሞሉበት ሳጥን አገኘ ማለት ነው። ከዛ ከነዛ መካከል ደግሞ አንዱ ወርቅ ላይ ምን ተብሎ ተጽፎበታል ይሄ ስጦታ ይሄንን ድንጋይ ከዚህ መንገድ ላይ ላነሳ ሰው ይገባዋል የሚል ጽሑፍ አንዱ ወርቅ ላይ ተጽፎ አገኘ ማለት ነው። ምክንያቱም ይሄ ሰው ለራሱ ብቻ ሳይሆን ለሁሉም ማህበረሰብ የሚያስብ ሰው ነው እና ይሄን ድንጋይ ከዚህ ጋር ላነሳ ሰው ይሄ ስጦታ ይገባዋል የሚለው ስጦታ አግኝቶ በደስታ ያንን ሳጥን ይዞ ወደ ቤቱ ተመለሰ ማለት ነው። የዛሬው ቪዲዮ ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር እያደረጋችሁ ለሌሎች አድርሱ እና ደግሞ ቤተሰብ አበረታቶኝ ሰብስክራይብ አድርጎኝ የባለፈው ቃሌን ደግሞ አረሳውም እናንተ ግን ብቻ ግጥም ይዤ መጥቼ ነበረ ባለፈው ለማደም ቀሞች አንድ ግጥም ይዤላችሁ መጥቼ በቀጣይ ደግሞ ክፍል ሁለት እንዳለው ይዤ እንደምመጣ ቃል ገብቼላችኋለሁ። ይዤ እመጣለሁ። እናንተም አስደስቶኝ አበረታቶኝ በሀገር ውስጥም በሀገር ውጭም የምትኖሩ ቤተሰቦቼ በጣም አመሰግናቸዋለሁ። እስካሁን ድረስ እስከመጨረሻው ድረስ ይህንን ቪዲዮ ስለተከታተላችሁ በቅንነት ስለምታበረታቱኝ በጣም አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ ሰው